ስትነገር ሊገባትና ልትሰማ ያልቻለችው ሊዱ በባቡሬ እንዲሁም ደግሞ በኤላ ለመጣችባት ልሊ ከባለፈው ፍቅረኛ ጋር እንደዚህ አብረሽ ለመሆን ትፈልጊ ነበር። አሁን ደግሞ ከቢኪ ጋር ምንትሰር ያለሽ አንቺ ልጅ ብላ በጥፊ አጮለቻት። ቆመች ተኛለሽ እንዴት ተገትረሻል? በጥፌ ሳላ ቀምስሽ ከዚህ አጠገቤ እንድትርቅ እፈልጋለሁ ሲላት፣ አንተም ማልከኝ አለችው። ሁሊዱ ሁለቢኪ እንደ እኔ አይነቱን እኮ ዞር ዞር ብት ሶስት ታገኛለሽ ከኒ ጋር ብትተይ ይሻልሻል ብሏት፣ እኔ ባለትዳር ነኝ አንቺ ደግሞ አይደለሽም ሲንግል ነሽ ለምን እንደዝቶኛለሽ? ብሏት ከሱ ጋር እንዳትቀርብ አስጠንቅቆ ሆነ ጓታ ወደ ገጠር ለመሄድ የወሰነው እዴቭም እንዲከተሉት የፈለገው ደመቀ እንዲሁም ደግሞ ሴቷ እሩታ ካልሄድኩኝ ብላለች። ገጠር የምትሄጅው ምን ትሰሪያለች? እዛ እንደልብሽም አይደለም ብለዋት ቢያስጠነቅቋት እሷ ደግሞ እዚህ አንድ አይነት ሕይወት ሰልችቶኛል፣ አብሬ መሄድ እፈልጋለሁ። ገጠር ደስ የሚል እንደሆነም አሸናፊ ነግሮኛል አለ ዴቭ ነገራት። እሷ በጭራሽ ልትሰማ አልፈለገች። ወይዘሮ እታለምም እሽ በቃ ከወሰንሽ እናትሽን አስፈቅጄ ነው የምትሄጁ ብላ ለሩታ እንደነገረቻትም ሩታ ደግሞ ተዘጋጅታ ደመቀ ወደ ቤት መጣ። ወደ ቤት ሲመጣ እኔም ተከትያችሁ እሄዳለሁ አለኝ። እሱ እንድትሄድ አልፈለገም። ወይዘሮ ታለም ድንገት አጠገባቸው ከቻል አንቺ ራስሽ ገና መሄድሽን ሳታረጋግጪ እናትሽንም ማነግርኳትም ለመሄድ እንዴት ለሱ ወስነሽ ትነግሪያለሽ? ብላ ለሩታ ነገረቻት። ሩታ ደግሞ እንደምትሄድ በጣ ስለወሰነችና ለዴቭ ስለተናገረች እናቷም ትፈቅድላት መስሏት ነው። ይቅርታ አጥፍቻለሁ። በ በአጠፋሁት ይቅርታ እንድታደርግልኝ እፈልጋለሁ። የተናገርኩት ትክክል አይደለም። የሁለታችንን ግንኙነት ደግሞ እንዳያቋርጥብን በጣም ስለፈራሁ ነው አለችው ሌሌ እንዴት እንደዛ አመነጫጭ ቀሽኝ ከቤት ውጣት ይኛለሽ ብሎ ደግሞ እንደተቀየመ ና እንደ ከፋውም ለሊሊ ነግሯታ፣ እሺ በቃ አሁን ይቅርታ ወደ ማዘሯ ጋር መሄዳለብኝ ብሎ ተሰናብቷት፣ ከሊሊ የጎን ሲሄድም ሊሊ ይሄ ልጅ ይቅርታ አላደረገልኝም ማለት ነው ብላ ሐሳብ ውስጥ ገብታል ያቺ ስትነገር ያልሰማችው ሊዱ ቀበጧ እሱም ከአለበት ተነስቶ ሌላ ቦታ እንደሆነ እየተከተለችው ከሱ ጋር ሆና ቆይ አንተ ለምንድን ነው የማይገባ ይህን ላንተ በግልጽ ማስረዳት አለብኝ ወይ አለችው። እሱም ደግሞ እንዳትጠጋውና የራሱ ሕይወት እንዳለው ቢነግራትም ምንቀረሽ አሁን ብሎ ቢጠይቃት ጠጋ ብላ ጉንጩን ሳመችው። አደይ የጓደኛ ጓደኛ ነው ቪኪ እንዴት ይህንን ያደርጋል ብላ እሷም ከርቀት እየተከታተለች ሁለቱ ከተለያዩ በኋላም ቢኪ ምን እያደረክ ነው? ስትል አደይ ስለ አባቡር የነገረችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ደግሞ ላይክ እና ሼር በማድረግ ቻናሉን አበረታቱ። ትላለው ሰራተኛዋ አደይ ክፍል 147 ወደ ገጠር ሄዶ የሚስቱን እናት ቤተሰቦቹን እውነቱን ግልጽ አድርጎ በክብር ለመናገር የፈለገው እዴቭም ወደ ገጠር ለመሄድ ወስኗል። ያንን ሀሳብ ደግሞ ወይዘሮ ታለም ወዳ ደስ ብሏ ትፈቅዳለች። ፍቅር ተንኮለኛዋ እንዴት ትሄዳለች? ምን ልትሰራ ነው ገጠር የምትሄደው? ሁለታችሁ ጉዳያችሁን ከጨረሳችሁ ቤተሰብ ድረስ መሄድና ሽምግልና መላክ ለምን አስፈለገ? ስትለ ለዴቭ አለችው። አደይን ከሴቶቹ ሁሉ መርጫት አለው እሷን ላገባት አብሬያት ዘላለም ልኖር ወስኛለሁ። እሷን ደግሞ እልል ባለ ሰርግና በክብር ቤተሰቦቿን መጠየቅ እፈልጋለሁ፣ እኔም ሄዳለሁ ብሎ ለፍቅር ሲነግራት እንደዛማ ከወሰንህ እኔም እከተልሃለሁ አለችው። ወይዘሮ እታለም ምን ልትሰሪ ነው ከእነሱ ጋር ለመሄድ የወሰንሹው? እንዲህ አይነት አስተሳሰብ ፈጽሞ የማይታሰብ ነው። ደግሞ በዴቭና በአደይ በሁለቱ መካከል አንቺ ምን አግብቶች ነው ጣልቃ የምትገቢው? ምንስ ሀሳብ ልትሰጭ ነው፣ ገጠር ድረስ የምትሄጁ? ብላ ለልጇ ብትነግራትም ልጅቷ ተቆናደፈች። አሁን ክላስ ብዙ ጊዜ ስለቀረሽ ሄደሽ ትምህርትሽን በጥሞና መከታተልና መማር አለብሽ አለቻት ከዛ በፊት ተከትያቸው መጀመሪያ አደይ ቤተሰቦች ጋር ቤተሰቦቿ ጋር ሜድፍ አልጋለሁ ስትል ወይዘሮ እታለም ኮስተር ብላ በዛ በእዴፍ ሀሳብ ውስጥ እሷ እንደማያገባት ግልጹን ለፍቅር ነግራታለች ተነሺ ብላ ደግሞ አብሮክ እንደተቀመጡ እንድትቀመጥ አድርጋታለች የቢኪኒ ስልክ ለመስረቅ የተጣደፉት ሁለቱ ሌቦች ደመቀና እንዲሁም ደግሞ ኪንጎ ያንን መንገድ ለሲሯሯጡ ቅምጥል በጣም ደነገጠች። አንተ ልጅ ምን አጥፍተህ ነው በዚህ ልክ የምትሮጠው? አለችው። እሱ ደግሞ ወይኔ ጉዴ ፈላ፣ አሁን ተዋረድኩኝ፣ ተበላሁ እያለ ይሮጣል። እውነቱን ደረሰችበት። እሷም ጠየቀችው ልጁን። ግልጽ አድርጎ ባይናገርም እንደሰረቁና ደመቀ ወደ ገጠር ሲሄድ ገንዘብ እንደሚያስፈልገው ሲነግራት፣ አንተ በሱ ህይወት ውስጥ ታዲያ ምን አገባ? እሱ ተፍተፍ ብሎ ለምን ገንዘብ እንዲኖረው አያደርግም? ብላ ያንን ስራ ዳ ዳግመኛ አልሰራም ብለ አልነበረም ወይ እንዴት ወደዛ ህይወት ውስጥና ስራ ውስጥ መልሰ ልትሰማራችል ከብላ ፍቅረኛ በጣም ተቆጣችሁ ያንን ያደረገው እኔ ትቼ ነበረ ለደመቀ ስል ነው በቃ ይቅርታ ሁለተኛ አይለመደኝም ብሎ ለቅምጥል ቢያስረዳትም ቅምጥል አምርራ ወደ ቤት በመሄድ ከጠበቀው ከአሸናፊ ጋር ነበረና ወደዛ ቤት ስትሄድ ባሌን ለምን ታበላሽብኛለ ካንተ ጋር ውሎ ነው እንዲህ አይነት ነገር ሊፈጽም፣ እየቻለው ሁለተኛ ይህን ነገር ብታደርግ አንጠባጠብሃለሁ ብላ ለደመቀ ነገረችው። እንዲህ አይነት ስራ ሰርተ ነው ወይ ሴቶችን የምታስተዳድረው እነ ሮማንን ስትል ሮማን ድንገት ከኋላ ከቻለ በሩን የከፈተው እና እሷን እያዳመጣት የነበረው ደመቀ ደግሞ እኔ ስለምትዩ ነገር የሚያገባኝ ነገር የለም አትቀባጥ እያለ እየዋሻት ነበር። አሸናፊ ሮማኔን እቅፍ አድርጎ ነይ ግቢ፣ ሮማኔ እየተጠራሽ ነው ብሎ ወደ ውስጥ እንድትገባ አድርጓታል። ጥበቃው አሸናፊ እውነቱን ያን ሌብነቱን እሲ ሮማንም ያንን ድርጊት ካፈጸምኩ በጣም አፍርብሃለሁ ሁለተኛ እንደዛ ነገር እንዳታደርግ ብላ አስጠንቅቃ በባለፈው ክፍል ላይ ያንን ደግሞ ድርጊት እሱ እንደሚያደርግ ጠንክሮ እንዲሰራ ነበራ። የአባትን ንብረት ሄደህ ገጠር መጠቀም ስትችል ከተማመተህ ሌብነት ላይ ለምን ትሰማራለህ ብላ ነግሯል ከህቴ ከአዴም ጋር የምትጣለው በዚህ ጉዳይ ነው ብላ ነግራለኝ። አደይም እኔ ሌባ ወንድም የለኝም፣ ሁለተኛ በስርቆት ላይ ከተሰማራ እኔ አላውቅም ብላ አደይም አስጠንቅቀው ነበር። ወደ ሊሊ ጋር የሄደችው አደይም አጣሁሽ ብላ ስትነግራት ነግራት ይቅርታ ልጠይቀው ቢኪን ሄጅ ነው አለቻት። ቆይ አስቀይመሽዋን የተናገርሽው ነገር ትክክል አይደለም ይቅርታ መናገርሽም ጥሩ ነው ስትላት፣ ሁሉንም ወንዶች በአንድ ወይንም በአንድ አይነት እይታ ውስጥ አትመልከቻቸው። በፊት የላጉቱሻልና ደግሞ ቢኪ ጎዳሻል ማለት አይደለም። ቢኪ ስለ አንቺ አብስቶ የምትጨነቅና መልካም ወንድ ነው አለቻት። አደይ አዎ እኔኮ በሁለታችን መካከል ወደ ገጠር ሄዳለሁ ሲል ከዴቭ ጋር ምን ትሰራለህ ነው አልኩት። ያ የኔና የእሱን ጓደኝነት ደግሞ እንዳያለያይ ፈርቼ ነው ብላ ለአደይ እነግራታለሁ እውነቱን። ቢኪም ደግሞ ጓደኛሽ በጣም ጨካኝናት ከቤት አስወጥታኛለች፣ ሂጂና ምከሪያት ብሏት አደይ እንድትመክራት ነበር። ወደ ሌሊ ጋር ሄዳ ለሌሊ የነገረቻት ባቡሬን አፍቅረሹ እንዳይሆን አለቻት ሩታ። ደግሞ ዛች ለቀበጧ ማለት ነው። ዛች ቀበጧ ደግሞ እባክሽ እንዴት እንደዚያ ይሆናል? ብላ ለሩታ መልሳላታለች። ሁለተኛን ነገር በሌብነት ላይ ከተሰማራ ብላ መክራው እንደ አይሰራ ና እንዳይሳተፍ ደግሞ ኬንጎ ለቀመጠል እነግባታ። እሱም ይቅርታ ለመጠየቅ ተዘጋጅቷል። ዴቭን ለመሸኘት እየጠበቀች አደይ ኪንጎ ቆሞታ ይዋ ላይ እሱን ጠፋሽ ደህና ነሽ ብሎ እጇን ጭብጥ ሲያደርጋት ቅምጥል ከርቀት አይታው ነበር ምን እያደረግክ ነው አንተ ልጅ ዛሬም ተስፋ አልቆረጥክም ካደይ ማለት ነው ዛሬም ትወዳታ ታፈቅራታለህ ብላ እሱን በጣም ገላምጠው ሁለተኛ አጠገቤ እንዳትደርስ አላቀም ብለው አስጠንቅቃው ጥላው ስትሄድ እሱም ከኋላ እየተከተለ ይቅርታ እንዳየሽው አይደለም እኮ እኛ ምን አደረገው? በቃ ምን አጥፍቻለሁ? አጥፍቼም ከሆነ ይቅርታ ግን አየሽን እንጂ ምን አድርገናል ሲላት ዝም ብለህ ሌላም ነገር ልትፈጽም ናሯል ብላ በጣም ጮኸችበት። እሷን ሊዛት ሲል እሷ ወደቀችበት። በጣም እኪንጎ ደንግጧል። በቅምጥ ለመውደቅ ማለት ነው። በሌላ በኩል ለወደ ገጠር ለመሄድ የተዘጋጁት አሸናፊ ሸኝቷቸዋል። ሮማንን አደራችሁን ብሎ ሮማን እዛ እንዳትቀር እንዳታስጠልፍብኝ ብሎ ለደመቀ ነግሮታል። እኔ ያለሁላት ምንም አትሆንም ብሎ ደመቀ ደግሞ ሮማንን ለመጠበቅ እኔ ባትለኝም እኔ የምንከባከባት ሰው ነኝ ብሎታል። ዴቭን በደስታ የኔ ፍቅር እንግዲህ ሀይዞች በሰላም ሄጀልሽ እመለሳለ ብሎ አዴን ቅፍ አድርጎ ስሟት ተሰናብቷት ወደ እነ አዴ ጋር ዴቭ ሄዷል። ያው አንዳንድ እቃ ገዝቼ ነው ለዚያ ነው ልገዛ ስል የቆየሁት ብሎ ለደመቀ ነግሮት ወይዘሮ ታለምም በስርዓት ሄደው እንዲመለሱ በሰላም እንዲመለሱላት እሷም ነግራቸዋለሁ። እነ ዴቭም ሄደዋል። እጥምጥልም ከአዴ ጋር ለምን አየሁት በማለት ወድቃለች ማለት ነው። ቤዛ ተንኮለኛዋም ወደዛ ቤት ለምን መጣሽ ብሎ ደመቀ ሲከትላት ሲጠይቃት፣ እሷ ለራሷ ጉዳይ ነው የመጣችው። እናትሽ ሁሌ ህመምተኛ ናቸው፣ ህመማቸው ምንድን ነው? ምን አለ አንድ ቀን ወስደሽኝ እኔም ባየኋቸው ብሎ ደመቀ ሲነግራት እሷ ደግሞ እናንተ የምትሰሩትን ስራ ነው እኔ ከኋላ እያጸዳሁ ያለሁት እየዋሸሁ እንዳይመስልህ ብላ እሱ የስርቆት ስራ የሚሰራውን እሱንም ደግሞ ነግረዋለኝ። በዛም እሱ ደግሞ በጣም ተናዷል። ያንን ድርጊት እሷ ደግመው ነገረችው። ያው በሚገባው መልክ አስረድተዋል ማለት ነው። እነዴቭ ሻንጣቸውን ይዘው ወደ አደይ እናት ወይም አደይ ማዘሯ ጋር ሄደዋል። የወይዘሮ ታለም ወደ ገጠር በመሄድም ተደስተዋል። እነሱ በመሄዳቸው ማለት ነው። የአደይ እናት እነዴቭን ስትቀበል ደግሞ በቀጣይ ክፍል ወይ የአደይ አባት አሻፈረኝ ብሎ ዴቭን ዴቭን ሊይዛቸው ይችላል። ያንን በቀጣይ ክፍል እናያለን ማለት ነው። ቤተሰብ በያላችሁበት ሰላም ቆዩ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ይህንን ቻናል አበረታቱ ትላለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።